ፍርፉ ህመም ነው። መልሶ አይመጣም። መቼም ይወለው ሊሆን የማይችል ድንገት ይሆናል። ድንገት ይሆናል። ጨበጥ ብዙ አመት ብንኖርም አልተጣላን፣ መጣላታችን ይበዛል፣ ፍቅር አልገባንም በማለት እንግዲህ አብርሃም ዛሬ በኢንስታግራም ፔጆቹ ላይ እንግዲህ የተለያዩ ቪዲዮዎችን በሙዚቃ በታጀበ መልኩ እየፖሰተ ይገኛል ማለት ነው። አብርሃም እንድት ተጣልተ ፍቅራችሁንም በሚዲያ ያወጣችሁት ያወጣሁ አንተ ነህ፣ ተጣላን ሩታን እየበደልክ ያሳየህን አንተነህ ስለዚህ ፍቅር ስላልገባህ ፍቅር በደንብ አድርጎ እንዲገባህ ነው ሩታ ጥላ ሄደችው ማለት ነው። ሩታ ጥላ ሄደችው ሚስጥር በደንብ እንዲገባህ አወቅ ፍቅር በደንብ እንዲገባ፣ ፍቅር እየሰጠች ፍቅር አትሰጣትም። ለሌላ ሰው ነው ፍቅር የምሰጠው ጊዜ የምሰጠው ለሌላ ሰው ነው። ስለዚህ ለዛ ነው እላለሁ ማለት ነው። ቤተሰብ የዛሬው ቪዲዮ እንዴት ነው? በሙዚቃ አብርሃም ተግዞ ምናምን ነው የመጣው። ይቀጥላል ይቀጥላል። እንዴ ሴት ልጅ ለምን ታልቅስ? ወንድ ልጅ የሚያልቅስ እንጂ እና አብርሃም እያይዞ እላለሁ። በሌላ ፕሮግራም እንገናኝ። ላይክ ሰብስክራይብ አርጉ። ባይ ባይ።